ዛሬ ይዤ የመጣሁት ቃል የዘመን መጨረሻ አንቂያ ደወል ነው። ስለ ትዕግስት ነው ዛሬ ማውራት። በትዕግስት እግዚአብሔርን መጠበቅ መተው በሚል ርዕስ ላይ ይቀጥላል። አንድ ክርስቲያን በህይወቱ ዘመን እንዳገልጋይ፣ አንድ ቤተ ክርስቲያን፣ አንድ ትዳር፣ አንድ ቢዝነስ፣ አንድ ፖለቲከኛ አንድ የሀገር መሪ አንድ ባለ ራዕይ አንድ ነቢይ ትዕግስት እግዚአብሔርን መጠበቅ መቻል ግዴታ አለበት። እግዚአብሔርን የማይጠብቅ ሰው በረከቱን ሊቀበል አይችልም። የጸሎቱን ፍሬ ሊቀበል አይችልም። ክርስቲያን ማለት ለእግዚአብሔር መንግስት የተለየ ህዝብ ማለት ነው፣ ወዳጅ ማለት ነው። በትዕግስት በመታገስ በእውነትና በታማኝነት እግዚአብሔርን የጀመረው ነገር እግዚአብሔር እንዲቀጥል እግዚአብሔር የጀመረው ነገር ፈውስ ሊሆን ይችላል፣ ራዕይ ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ የውጭ ፕሮሰስ ሊሆን ይችላል። ያንን ነገር ካልታገሳችሁ በስተቀር የእግዚአብሔር እጅ ላይ የተለቀቀውን የእግዚአብሔርን ክብር ማየት ማለት ከባድ ነው። ትዕግስት የሌለ ሰው ከምንጩ ጋራ መገኘት አችል እሱና እግዚአብሔር ወይም እሷና እግዚአብሔር ተላልፏል ማለት ነው። ለምሳሌ አዳምን ተመልከቱ። ሄዋን ባለመታገሷ የተነሳ ሄዋን ይዛ የመጣችው ነገር በመብላት ትዕግስት በማጣታቸው በጣም ቸኮሉ። በጣም ነው የተጣደፉት። በጣም ቸኮሉ። ከነቸኮላቸው የተነሳ እግዚአብሔር ትልቅ በረከት ለሕይወታቸው ለኑሯቸው እግዚአብሔር ካስቀመጠው ስፍራ ወጥቶ በራሳቸው ጥፋት ለዓለም ሁሉ ለኃጢአት መጀመሪያ ሆነዋል። በደንብ ስሙ። አሁን በዚህ ዘመን ከነጭም ጭምር ቤተ ክርስቲያን ትቸኩላለች። ነቢዩ ይቸኩላል። ትዕግሥት የለም። ለፓስተሩ ትዕግስት የለም። ለትልቅ ሰው ትዕግስት የለም። ለትንሽ ሰው ትዕግስት የለም። ለባለ ራእዩ ትዕግስት የለም። ሁሉ ነገሩ ጥድፍያ ውስጥ ነን። በጣም እየታደ የተረጋጋ አገልጋይ የለ። የተረጋጋች ቤተ ክርስቲያን የለችም። እኔ ማንንም አንቋሽ ከራሴ ጭምር ነው የምናገር። እኔም ራሴን ኢንክሉድ አድርጌ፣ እኛ ሁላችንም ነው ምላችሁ። እኛ ሁላችንም ተቃድፈና፣ እግዚአብሔር የጀመረው ነገር ከእጁ ለመቀበል በስፍራው ሲመጣ የለንም። ስፍራ ለቀን ሄደና ቦታ ለቀን ደዳ፣ ወንበሩን ለቀን ደዳ፣ ትዳሩን ለቀን ደና። ከዚህ የተነሳ ትዳሮቻችን ተረብሿል፣ ትውልዱ ተናውጧል፣ ኢኮኖሚ ተናውጧል፣ መንፈሳዊ ሕይወታችን ተናውጧል። ማመን የለም፣ ማየት የለም፣ መታገስ የለም። አንዱ ሲናገር አንዱ ቸኩሎ ይናገራል፣ ቸኩሎ ይሰድባል። ቸኩሎ አላስፈላጊውን ነገር በማድረጉ የተነሳ የእግዚአብሔር ክብር ከቤተ ክርስቲያናችን ላይ ሄዷል። አገልጋዮቻችን ቸኩሏል፣ መሪዎቻችን ቸኩሏል። ለማፍረስ ይቸኩላል። የሰሩትን ነገር የጠገነው ነገር ቢውል ያደረግነው ነገር ዘመናትን የፈጀው ነገር አመታትን የፈጀው ነገር በአንድ ሌሊት አፍርሰናዋል። ከዚህ የተነሳ የሰራዊት ጌታ እግዚአብሔር ትዕግስት የላችሁም እያለ፣ በተለይ የኔ ትውልድ የኔ ትውልድ በጣም እንቸኩላለን። ለመራገም እንቸኩላለን፣ ለመግደል እንቸኩላለን፣ ለመጭረስ እንቸኩላለን፣ ኃጢአትን ለመስራት እንቸኩላለን የተሠራውን ህንፃ፣ መንገድ፣ ኢኮኖሚ ለማፍረስ በጣም እንቸኩላለን። ከዚህ የተነሳ በሀገሬ በኢትዮጵያ ላይ ችግር አለ። አንዳንዶቻችሁ ያለ ታይማችሁ አገብታችሁ ያለ ታይማችሁ ፈታችሁ። አንዳንዶቻችሁ ያለ ታይም አገልግሎት ጀምራችሁ ያለ ታይም አበቃችሁ። አንዳንዶቻችሁ ያለ ታይም ወታችሁ እዛው ሞታችሁ ቀራችሁ። አንዳንዶቻችሁ ያለ ጊዜ ወታችሁ በአውሬ መንጋጋ ውስጥ ገባችሁ። እግዚአብሔር ተረጋጉ እያለ እግዚአብሔር ተረጋጉ ጸልዩ፣ ድምፅን ስሙ፣ ግድ የለም ያውላችሁ። አብርሃም ተቃደፈ ተደፋ፣ ግድ የለም እግዚአብሔር የሚለው ይስሐቅ የሚባል ከጉልበት ይወለዳል አብርሃም እያለ ያለው እስማኤል የሚባል ሰው ለማምጣት ጥልፊያ ውስጥ ገባ። ወርዶ ከስራተኛ ጋር ትገኛለች። ወርዶ ከስራተኛ ጋር፣ እንደዚህ አይነት ውርደት፣ እንደዚህ አይነት ቅሌት፣ በሀሳብ ወርደና፣ በአገልግሎት ወርደና፣ በእውቀት ወርደና እግዚአብሔርን ምን አለበት? አብርሃም እግዚአብሔርን ቢያስጨርስ እግዚአብሔር የተናገረው ነገር ብጠብቅ ምን አለበት? ዛሬ ላለነው ለዚህ ዓለም ቀውስ ምክንያት ሆኗል። አብርሃም ማድረግ የማይገባው ነገር እግዚአብሔር ታገስ አንተ ዕድሜ ሄዷል ስላለ ሳራም ዕድሜ ሄዷል አብርሃምም ዕድሜ አይደለም የኔ ጊዜ አለ፣ እኔ ታምራትን ልሰራ ጠብቁ እያለ እነሱ ግን ሳይጠብቁ ቾክሎ በዚህ ዓለም ላይ ጥፋት ዘ ጥፋት ዛሬ እያንዳንዳችን እየከፈለን ያለ ነው። ፈተና የአብራም እጃ አለበት። የበረከቱም የአብራም እጃ አለበት። ለጥፋቱም የአብራም እጃ አለበት። ዛሬ ሁላችሁም ስሙ፣ በትዕግስት የማይቀጥል ትዳር ይበተናል። ትዕግስት የሌለው ቢዝነስ አይቀጥልም። ትዕግስት የሌለው ባለራእይ አይቀጥልም። ትዕግስት የሌለው ነቢይ አይቀጥልም። ትዕግስት የሌለው ፓስተርም አይቀጥልም። ትዕግስት የሌለው አብያተ ክርስቲያን ይበተናል። በደምብ ስሙ፣ ትዕግስት የሌለው ፖለቲከኛም አይቀጥልም። ትዕግስት ወሳኝ ነው። ለዚህ ነው ሆሴ ምዕራፍ አራት አስር ላይ እግዚአብሔርን መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም ይላል። በትዕግስት እግዚአብሔርን ካልጠበቃችሁ ከክብር ዘውድ ጋራ ልትገነኙ አትችሉ። የክብር ዘውድ ባለቤት ናችሁ። የበረከት ዘውድ ባለቤት ናችሁ። ከጠበቃችሁ ከታገሳችሁ፣ ትግስተኛ ከሆናችሁ እግዚአብሔር አትንካ የተባለውን ታግሳችሁ ካልነካችሁ፣ እግዚአብሔር እረፊት ካላችሁ ቁጭ ብላችሁ፣ እሱ ተቀመጥ ባላችሁ ቦታ ከተቀመጣችሁ፣ ክብር ነው የምታየው፣ ሞገስ ነው የምታየው፣ ሪቫይቫል ነው የምታየው፣ ታዲሶ ነው የምታየው። ወንጌል በኔ ዘመን እንዲቆሽሽ አልፈልግም። የቸኮሉ አገልጋዮች ተነስተዋል። የቸኮሉ ነቢያቶች ተነስተዋል። ለገንዘብ ይቾኩላሉ፣ ለህንፃ ይቾኩላሉ፣ ለፋብሪካ ይቾኩላሉ፣ ለንግድ ይቾኩላሉ። ቤቱን የንግድ የሽያጭና ገዢ ቤታ ፈጠኑ፣ ቾኮሉ። ቶሎ ብሎ ለመብላት ቶሎ ብሎ መኪና ለመግዛት ቶሎ ብሎ ፊያት ባለቤት ለመሆን ቶሎ ብሎ የቪላ ቤት መሆን የእግዚአብሔር ፍቃድ የለበትም። ምሳሌ 28 18 ላይ ሄዳችሁ ስታነቡ በለሱን የጠበቀ ፍሬዋን ይበላል ይላል ጌታውን የሚጠብቅ ይከብራ ኢየሱስን የሚጠብቅ እግዚአብሔርን የሚጠብቅ ይከብራ መክበር ትፈልጋለህ ዛሬ ከውርደት ስፍራ አምልጥ ዛሬ ከችኩር ቹቁ ጥጥት ብለሃል የሆነ ነገር እንዲህ እንዲህ እንዲህ ያድርገዋል ልክ ምድረ በዳ ላይ እንደቆመች ዛፍ አንዴ ወደዛ አንዴ ወደዚህ አንዴ ወደዛ ብለሃል ዛሬ እግዚአብሔር ሊያረጋጋ ይፈልጋል። ቁጭ በል ቁጭ ተረጋጊ። ቤተ ክርስቲያን ተረጋጊ፣ እናቴ ተረጋጊ፣ አባቶቻችን እንረጋጋ። በመፍጠር ነገር ይፈርሳል፣ በመፍጠር ነገር ይጠፋል፣ በመፍጠር ነገር ይበላሻል። ዘመናችሁን አታበላሹ፣ አታበላሹ፣ አትጣደፉ፣ ተረጋጋ። የብዙዎቻችን ነገር ያልተሰራው ቾኩልን ነገሮቻችን አፍርሰ ነው። እግዚአብሔር የሚሰማው በትዕግስት የሚጠብቁት ሰዎች ቢሰሙ። እንደገና የእግዚአብሔር ድምፅ የሚሰሙ ሰዎች ማን ናቸው ካላችሁ፣ በትዕግስት የሚቀመጡ በመረጋጋት የሚቀመጡ ሰዎች የእግዚአብሔርን ድምፅ ይሰማሉ። አባቶች ከእግዚአብሔር በረከትን የተቀበሉት እግዚአብሔርን በመጠበቅ ነው። ያዕቆብ ምዕራፍ አምስት አስራ አንድ ላይ እንደዚህ ይላል በትዕግስት የጸኑትን ብፁዓን እንላቸዋለን። እዮብ እንደታገሰ፣ አቤት አባ፣ አቤት ኢየሱስ፣ አቤት አባ፣ እዮብ እንደታገሰ ሰምታችኋል። ጌታም እንደ ፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ታገሱ ይለናል። እዮብ በመታገሱ የሄደው ነገር ሁሉ ተመልሷል። ትዕግስት የመንፈሳዊ ህይወት ዓለም መሰረት ነው። ትዕግስት ከሌላችሁ መንፈሳዊ ዓለም በእናንተ ላይ የለም። ትዕግስት ከሌላችሁ መንፈስ ቅዱስ በእናንተ ውስጥ የለም። ትዕግስት ከሌላችሁ እግዚአብሔር ይዞ የሚመጣውን ግዶሪ ማግኘት አትችሉም። አንድ ክርስቲያን ክርስቲያን ነው የሚባል አንድ አባት መንፈሳዊ አባት ነው የምንላው በትዕግስት፣ በጥበብ፣ በእውቀት ተረጋግቶ ሲመራን ሲመክረን ነው። አለበለዚያ አይደለም። ስለዚህ ትዕግስት ትዕግስት መንፈሳዊ ህይወት መሰረት ነው። አንደኛ ተሰሎንቄ ምዕራፍ አምስት አስራ አራት ላይ የእግዚአብሔር ቃል ስናገር ወንድሞቼ ሆይ እንመክራቸዋለን፣ ያለ ስርዓት የሚሄዱትን ገሥጹአቸው፣ ገሥጹአቸው ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉን ታገሱ ይላል። ሰማችሁ? ሰውን ሁሉን ምን አድርጉ? ታገሱ። እዚህ ቦታ ላይ እግዚአብሔር ሰውን ሁሉን ታገሱ ይላል። ኃጢአተኛው መታገስ አለብን። ጥፋተኛው መታገስ አለ የወደቀውንም ዝም ብሎ ከሌኮ ከሌተሌ መታገስ አለብን። ያየውን ሁሉ ሜዳ ላይ አትዘረጋ። ያየውን ሁሉ ወደ ሚዲያ አታምጣ። ያየውን ሁሉ ወደ ከተማ ላይ አታውራ። ያየውን ሁሉ ፌስቡክ ላይ አትለጥፍ። ታገስ ታገስ። እግዚአብሔር ለቅጣት ይታገስ ይታገስ። እግዚአብሔር እንደኔና እንደናንተ አይደል። እግዚአብሔር እኮ እኛን በአንዴ ማጥፋት ይችላል። በአንዴ መግደል ይችላል። በአንዴ ድራሾቻችን ማጣፋት የሚችል አምላክ ግን ትዕግስተኛ፣ በትዕግስት ይመራል። በትዕግስት ያያል። በትዕግስት ይከተለናል። በትዕግስት ይጠብቀናል። ስለዚህ ዛሬ ሽልማት ትፈልጋለህ? ትዕግስተኛ ሁኑ። ዕብራውያን ምዕራፍ 12፣ 7 ላይ ለመቀጣት ታግሱ፣ ለመቀጣት ታግሱ። እግዚአብሔር እንደ ልጆች ያደርጋችኋልና፣ አባቱ የማይቀጣው ልጅ ማን ነው? አያችሁ፣ እግዚአብሔር ትዕግስትን በእኛ ሕይወት ላይ ትዕግስትን ይሰራ። እናንተ ፈቃደኛ ከሆናችሁ እናንተ ፈቃደኛ ከሆናችሁ እግዚአብሔር ትዕግስትን ይሰራል። ትዕግስት ደግሞ የሰው ልጅ ይሰራል። የሰው ልጅ ትዳር ይሰራል። የሰው ልጅ አገልግሎት ይሰራል። የሰው ልጅ ኢኮኖሚን ይሰራ። ከታገሳችሁ እግዚአብሔር በእኛ ላይ ትዕግስትን ይሰራል። ትዕግስት ደግሞ እኛን ትሰራለች፣ እኛን ታሳምራለች፣ እኛን ታውሱብናለች በክብር ወደ ክብር እንድንሆን ታደርጋለች ያዕቆብ ምዕራፍ አንድ ሁለት እና ሦስት ላይ ወንድሞች ሆይ እምነታችሁ በመፈተን ትዕግስትን እንዲያደርግላችሁ አውቃችሁ አያችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጥሩት በትዕግስት ተቀበሉ ማለቱ ነው ረሃብ ግፊያ ቸነፈር ማጣት፣ መጨነቅ፣ በሽታ፣ የጠላት ውጊያ ሁሉ፣ ይሄ ሲከሰት በትዕግሥት ተቀበሉ። ጥድፍ ጥድፍላችሁ እግዚአብሔር ገደለኝ፣ እግዚአብሔር ለምንድነው እንዲህ ያደረገ የሚላችሁ፣ አትጣደፉ፣ አትጣደፉ፣ አትጨነቁ። ግራንድ አትጣቡ አራት ለሚል ይላል ትዕግሥትንም ምንም የሚጎላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ፈጽሞ ያዝበታል። እግዚአብሔር ወዳየለ የምትደርሰው በትዕግስት መንፈስ ነው። እግዚአብሔር በአንቺ ህይወት ላይ ያየው ነገር መጨበጥ የምትችለው በትዕግስት ነው። እውቀት ስላለ አይደል? ጥበብ ስላለ አይደል? እውቀት ጥበብ አያስፈልግም እያልኩ አይደል? እውቀትና ጥበብ ትዕግስት ከሌለ ያጠፋ እሳት ነው። ይሰብራል፣ ይገላል፣ መርዝ ነው። ትዕግስት የሌለ እውቀት፣ ትዕግስት የሌለ ቅባት፣ ትዕግስት የሌለ ንግግር፣ ትዕግስት የሌለ እይታ ለምድራችን አልጠቀምንም እስከ ዛሬ ድረስ። እግዚአብሔር ምክር የስኬት ምንጭ ነው። ስለዚህ መታገስ፣ ስለዚህ በትዕግስት መቀመጥ ለኛ በጣም በጣም በጣም የተሻለ መዝምር ዳዊት 106 13 ላይ ፈጥነው ስራውን ረሱ ይ ምክሩም፣ አልታገሱም። አያችሁ፣ የእግዚአብሔር ስራ ረስቶ ምክሩንም ረስቶ ፈጥኖ በቃ ወደ ወደ ውስጥ ዝገቡ ይላል፣ አልታገሱም። ዛሬ ያልታገሰ አገልጋይ ተነስቷል። እግዚአብሔር በእኛ ህይወት ላይ መስራት የሚጀምረው እኛ መታገስ ስንጀምር ነው። እኛ ካምዳውን ስንሆን እኛ ስንረጋጋ። ማን ያውቃል ወንድሜ፣ ያንተ ነገር የተበላሸው ያንቺ ነገር የተበላሸው ፈጥነን ቸኩለን የሆነ የማይገባ ነገር አድርገን ሊሆን እንችላል። በሰመነው ቃል እግዚአብሔር ይርዳ። በሰማችሁት ቃል እግዚአብሔርን ማየት ይሁንላችሁ። እግዚአብሔርን መስማት ይሁንላቸው። አሁንም እግዚአብሔር የትዕግስት መንፈስ በእናንተ ላይ አፍስሷል። አትጣደፉ፣ አትቸኩሉ፣ አትፈጥኑ። አስጨርሱት። የጀመረው እግዚአብሔር ወደ ፍጻሜ ያደርሰናል። እሱን ጠብቁ። ለእናንተ 50 ዓመት ሊሆን ይችላል፣ ለሱ አንድ ቀን ነው። ለእግዚአብሔር አንድ ቀን ነው። ለእግዚአብሔር አንድ ቀን። ስለዚህ አንጣደፍ።